የሚያስገርመኝ ዩቱብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቶኝ የዮሃና ድራማ ክፍል አስር ን ይዤላችሁ መጥቻለሁ። ምን ሆነሃን? ክንዴ ምን ያስቸኩልሃን?

የግድ ኃላፊነት ሊሰማህ ይች ይገባል እያለ ነው። ክንዴ ጠማማው ማለት ነው። ለልውል ገባህ አይደለ እንዴ? ያቺ እናትህ የምታሽ ሙንሙንህ ዝም ብላ የምታኳኩልህ አንተ እኮ ሕፃን ልጅ አይደለህም እያለው ነው። ልውል ልውል በጣም መልካም ሰው ነው እንደ ማርክ ማለት ነው። የምን ኃላፊነት ነው የምታወራው? ስለምን ጉዳይ ነው? ምን ረዳ የምትፈልገው? ይኸውልህ የቤተሰብ አባል ስለሆንክ የድርጁ ዋና ቦታው ይዞ ፈላጭ ነኝ ቆራጭ ነኝ የሚለው እሱን ለማስወገድ ልታግዘኝ ግድ ይልሃን አለው። ያኔ ደግሞ የቤተሰቦችንም የድርጀትንም አቋም ቀጥ ይለያን አለው። ለራሱ በነገራችን ላይ ለራሱ ጥቅም ነው ክንዴ የሚሯሯጠው እንጂ ለቤተሰብ አይስቡ አይደለም። ራሱ በቃ ገንዘቡን ለመውረስ መጀመሪያ ያው ድርጅት ላይ ጉብ ብሎ ያው እያጠፋ ምን እያለ እያከሰረ ሲታይ ያው ወደ ራሱ ስማዞር ሲነቃበት አባትየው ነቅተው ወደ ማርክ ሲያዞሩበት ማርክ ጥሩ ስራ ሲሰራ ስላየ ወደ ማርክ ሲደረግ፣ አሁን ደግሞ እሷ ልታመን ሲል በሉል መሄድ ይፈልጋል ማለት ነው። ፈጣሪ እንደዚህ አይነቱ ሰዎች እንደ ክንድ አይነቶችን ሰዎች ያደርገልን ማለት ነው። እኔ ከአባዬ ጋር እንደሚያጋጨኝ ታውቃለህ አይደለም? እኔ አባዬ እንደዚህ አይነት ነገር በፍጹም አይፈቅድልኝም። ማርክም በጣም ኢኮኖሚያም ነው። ይኸውልህ አባዬ ምን ማድረግ እንዳለበት አያውቅም። በቃ በኤልሳቤት ቁጥጥሩ ስር ሆኗል። አይኑ ታውሯን። እኔ ደግሞ ይህን እውነት እያየው ዝም ማለት አልቻልኩም። አንተም ደግሞ ልታግዘኝ ግድ ይልሃን እያለ ነው ክንዴ ማለት ነው። ቆይ ክንዴ፣ አንተ እንደዚህ አይነት ነገር ታስባለህ? እንዴት እንደዚህ አይነት ነገር ታደርጋለህ? እያለ ነው ልውል ማርክ እኮ ማለት ቤተሰባችን እንደ ማለት ነው። ስንት ነገር እኮ ነው አብረን ያሳለፍነው እያለው ነው ማለት ነው። የቤተሰባችን አካል አለ ክንዴ ማለት ነው። እውነቱን ተቀበሉን እያለው ነው። እሱ ባዳ ነው ይለዋል። አረረም መረረም እያለ ነው ማለት ነው። ቦታውን መረከብ አለብንኛ እያለው ነው። እኔ ይሄ በፍጹም አይሆንም ክንዴ፣ እኔ እንደዚህ አይነት ነገር አልደግፍም። አባዬ የትክክለኛ ነገር ነው ያደረገው። ያሳዝናን አለ ክንዴ፣ ያሳዝና ከአንተ የተሻለ ነገር ጠብቅ ነበረ ክንዴ። ባክህን አቁም በቃ፣ ወደ አይምሮ ተመለስ። እንደዚህ አይነት ነገር ማሰብህ እኮ ራሱ በጣም የሚያስደነግጠው፣ እንደዚህ አይነት ነገር አታስብ እያሉ ነው ማለት ነው። ይኸውልህ አንድ እውነት ልንገርህ ትጸጸትበታለህ ይህን ነገር ያሰብኩት ለራስ ብዬ ነው እያለ ግን፣ እሱ ለራሱ ብሎ እንጂ ለልውል ብሎ አይደለም። መጀመሪያ ሴራ አሲሮ ንብረቱን ሁሉ ወደሱ ለማዞር ያላደረገው ጥረት የለም። ያልቆፍረው ጉድጓድ፣ ያልወረደው ቁልቁለት የለም። ግን አልሳካለት ሲል አባቱ ከድርጅቱ ሲያባርሩት፣ አሁን ደግሞ በልውል መሄር ነው የፈለገው ማለት ነው። ይሄ ሴረኛ ማለት ነው። አንተ ግን ምንም የማይገባህ፣ ምክንያቱም ደካማ ሰው ነህ። የራስህ ጉዳይ አለ። እሱ ለራሱ ብሎ ነው እንጂ ለልውል ብሎ በጭራሽ አይደለም። ለልውል አስቦ ሳይሆን ለራሱ ለራሱ፣ ራስ ወዳድ። አሁን ደግሞ የልውልናት ቤቲ ማናት ዮሃናን እየወነጀለች ነው ማለት ነው። ግን ዮሃና ሰርቃ ሳይሆን ይሄ ክንድ የሚባል ሰይጣን ከቤቱ በየጊዜው አንዳንድ እቃ አንዳንድ እቃ አንዳንድ እቃ እያወጣ ያው ዮሃናን ለማስወንጀል ዮሃናን ከቤት ለማባረር የማያደርገው የማይቆፍረው ጉድጓድ የለም ማለት ነው። የማይወጣው ቁልቁለት የማይወርደው ምንም ነገር የማይወርደው የማያደርገው ነገር የለም እና አሁን ዮሃናን ደግሞ እያስጨነቀቻት ነው የሉልናት ማለት ነው። አሁን የወሰድሽውን እቃ በየቀኑ ትንሽ ትንሽ እያደረግሽ የምትወስጂውን እቃዎችን ውድ እቃዎችን አምጪ እያለቻት ነው። ማላቅ ነው ወይ የሚመስልሽ? እያለቻት ነው። ኧረ እኔ እንደዚህ አላደረግኩም እኔ ምንም አይነት ንብረት አልወሰድኩም እያለች ነው። ያላወቅኩ መስሎች ነው ወይ እያሉ ነው ወይዘሮ ኤልሳቤት ማለት ነው። እንዴት እንደዛ አይሉኛ። ዝም በያንቺ፣ ሌባ፣ በዚህ ቤት ውስጥ ምን እየሰራሽ እንደሆነ አውቃለሁ አሉ። በደንባር ግን ሞቆ እባክህ እንደዚህ አይበሉኝ እንደዚህ አይነት ሰው አይደለሁም እያለች ይሆና ማለት ነው። በነገራችን ላይ አንድ አንድ ሀፍታም ሰዎች ማለት ነው እንግዲህ ያው ከእነሱ በታች የሆኑትን ሰዎች ምንም ሀቀኛ ቢሆኑ ግን ሀቀኛ እንዳልሆኑ አድርጎ ነው የሚያዩት። ይንቃሉ፣ ያንቋሻሉ። በቃል ምንም ሀቀኛ ቢሆኑ ራሱ እንደሌባ ነው የሚያዩት። በጣም ከባድ ነው ሀፍታም የተባሉ ሰዎች ማለት ነው። በጣም ይከብዳል። እንደዚህ ማድረግ የለብንም። አንድ ቀን እነዚህ ሀብታም የተባሉት አንድ ቀን እነሱ ደህይተው፣ እነዛ ደግሞ ምስኪን የተባሉት ደግሞ ያገኛሉ ማለት ነው። እሱ የፈጣሪ ፈቃድ ነው ማለት ነው። ይገለባበጣል ማለት ነው። ዋናው ፈጣሪን ማመን ነው እንጂ ገንዘብ ዛሬ አግኝተን ነገ የሚጠፋ ነገር ነው። እውቀትም እንደዛው እብደት ይሆናል። መልክም አንድ ቀን በሆነ አደጋ ይጠፋል ማለት ነው። እና ዋናው ፈጣሪያችንን መያዝ ነው። ፈጣሪ መተማመን ተስፋ አለመቁረጥ ነው። ውላቸዋለሁ ቤተሰቦች እና ሀብታም ሰዎች ከነሱ በታች ያሉትን ሰዎች ዝቅ አድርገው ነው የሚያዩት። ይከብዳል። የጠፉ ውድ ንብረቶችን አምጪ እያለች እያስጨነቀቻት ነው ባላደረገችው ባልሰራችው ነገር ማለት ነው። ካልሆነ ለፖሊስ ነው የምደውለው። ምን አይነት ዕቃ እንኳ እንደሆነ በጭራሽ አላውቅም እያለች አንቺ ውሸት ማታላዝኒ እባክሽን፣ አንቺ ነሽ ወሰድሽው። አሁን ካላመጠሽ ግን ከባድ እርምጃ ነው የምወስደው፣ እያሏት ነው። እባክዎ እናትዬ፣ እኔ ምንም አላደረግኩም አልወሰድኩም። አሁን ከዚህ ቤት ውጭልኝ፣ አንቺ ማየት አልፈልግም፣ ብለው እያንቋሸሹ ያባርሯት ነው። እሷ ደግሞ ያባርሩኝ፣ ከቤት ልቱ ልወጣ ነው አለች። አዎ አሁኑ ውጭ፣ አሁኑ ከዚህ ቤት ጥፊ፣ አሉ። እኔ ግን ምንም አንድ ቀን እንኳ አልሰማሽም። ደሞ ያንኖረኛ ተግባርሽን ልጅ ላይ ብታደርጊ እገልሻለሁ አሏት። አንቺ ባለዬ አታስመስይ እባክሽ። ያ ከእንዲህ የሚናገረው ወዶ አይደለም። አይን እያየ ልጅ ልታታሊ ነው ወይ? ያው ከእንዲህ ለነሱ ሴራ እያሴረ እንደሆነ አላወቁም። ልጅቷ ግን በጣም መስኪን ልጅ ነች። እባክሆን አሁን ቤት ይሄን ቤት ለቀሽ ልትወጪ ድጋሚ ከዚህ ቤት እንዳላይሽ ከበጣ ገበያ እንዳላይሽ እያሏት ነው ነግሬሻል ነው ብለዋት፣ ዝተውባት ሄዱ ማለት ነው። ወይ ጉድ አለች ይሆነ። ወይ ጉድ ይሁን የክንዴ ስራ ነው እያለሽ ነው ይሆነ ማለት ነው። ያው ይሄ እንደ ስራ ነው፣ በጣም ይከብደን እንደዚህ አይነት ነገር ማለት ነው። በጣም ነው የሚከብደው። እና ቤተሰቦች እንዴ የሚያደርገው ነገር በጣም ከባድ ነው። ሌባ የሆነ ሰውዬ በጣም ከባድ ነው። አሁን ደግሞ አሁን ደግሞ ማለት ነው አሁን ደግሞ እንዴት አሁን ደግሞ ማርክና ማርክና ይሄ ጓደኛ አቤል የሚባል ተገናኝተዋል። እኔ በጣም ብዙ ገንዘብ እፈልጋለሁ፣ ልክ እንዳንተ ገንዘብ። ለዚህ ሁሉ ጥፋት ምክንያቱ ገንዘብ ነው። ሰዎችን እያስጨነቅክ እኮ ነው ያለው አለው ማርክ። አዎ ልክ እንዳንተ። አንተ ያገኘውን እድል ተጠቅመሃል፣ እኔም ያገኘሁትን እድል መጠቀም አለብኝ እያለ እየተስገበገበ ነው ማለት ነው። ጓደኛዬ ሳይሆን አቤል የሚፈልገው ገንዘብና ገንዘብ ብቻ። እንዴና አቤል አንድ ናቸው ማለት ነው። ማርክ ደግሞ ልክ እንደ ልውል በጣም መልካም ሰውን። ገንዘቤን ማንም እንዲነካብኝ አልፈልግም። ማንም ያንተን ገንዘብ አልነካም አለው ማርክ። አንተ በስስትና በራስ ስግብግብነት በሰዎች ሕይወት እየገባ ሰዎችን እያስጨነክ ነው አለው። ሰዎችን እየረበሽክ ነው ያለው። እባክህ አቁም አለው። ስስት እኔ የምፈልገው የራሴን ድርሻ ብቻ ማግኘት ነው። የሌላ ሰው ድርሻ አልፈልግም አለ እሺ፣ ስለ የትኛው ስለ የትኛው ስለ አንተ ገንዘብ እያወራ እንደው አልገባኝም፣ አለ ማርክ። ለማንኛውም እኔው እያወራው ያለሁት ስለሉል ስለቴና ስለ ህዋና ነው እኔ እያወራው ያለሁት አለው። እነሱ ደግሞ ምን ሆኑ? አለ። ምን እንደሆኑ ምን እንደሆኑ እየተሰማ አይደለም አለው። እነሱ ወዳሰብኩበት ለመሄድ መንገዶች እንጂ ከነሱ ጋር ያንን ያህል ጸብ የለኝም ማለት ነው። አቢኔ አንተ እያደረግክ ያለው ነገር የተሳሳተ ነው። ሰዎችን እያስጨነክን ያለው ገንዘብ እኮ ለጥቂት ጊዜ ደስታ የሚሰጥ ነው አለው። ለጥቂት ጊዜ ነው ያልከው አለው። አዎ፣ ዋናው ጓደኝነት ነው የሚበልጠው ገንዘብ አይደለም። አንዳንድ ሰዎች ደግሞ ያው ጓደኝነትን ሳይሆን ገንዘብ እና ገንዘብ ብቻ ነው ማለት ነው፣ እንደነ ህንዴ አይነቶች ማለት ነው። ስማኝ ይቻለም ያለ ገንዘብ ዋና ነች፣ ገንዘብ ከሌለ ምንም ነህ አለው። ስለዚህ የሚፈልገው ገንዘብ ብቻ ነው አለ። አቢን፣ ይሄን ነገር አቁም። የገንዘብ ጥማት ግን ተቆጣጠረው። በሰላምና በፍቅር ለመስራት ሞክር። ወደ ጓደኝነትህ ተመለስ አለው። እሱ ደግሞ ሰላም፣ ታማኝነት ምናምን በዚህ ዓለም ውስጥ ምንም አይሰራም የዋህ ነገር ነው። ልበል ማርክ ይኸውልህ እኔ ጀመርኩትን እስክ ጨርስ ድረስ ማንም ሊያቆመኝ አይችልም አለው። ማንም በመንገድ አይገባም። እኔ የምፈልገው ገንዘብ ብቻ ነው አለ። አሁንም እዚህ ተቀምጭ ማውራ ይህንን ንግግራችን እንዴት ወደ ገንዘብ መቀየር እንዳለብኝ ነው አለ። ያሰብኩኝ ነው አለ። የምርህን ነው አለ። አቢኒ በጣም ተሳስተን አለው ማርክ፣ ገንዘብ የገንዘብ ጥማትህ መጨረሻ ላይ ብቻህን ነው የሚያስቀርህ አለው። እሱ ደግሞ ጣጣ የለበትም እኔ ብቻዬን ብቀር ምንም ግድ የለኝም ዋናው ነገር ዋናው ነገር ሀብት ማከማቴ ማከማቸቴ ብቻ ነው አለ አቤኔ አንተ በጣም አደገኛ ሰውና እኔ ሁሉ ነገር የምታደርገው ለምንድን ነው ይህን ነገር ሁሉ ስታደርግ ደግሞ የዝም ዝም ብያል አልመለከትም አለው ምን ልታደርገኝ ነው ማርክ ልታስቆመኝ ነው እኔ እንግዳውስ ሞክር ከአንተ ቀ አንድ ግን መርሳት የሌለብህ ነገር እኔ ከአንተ አንድ እርምጃ ቀድሜ እንደምገኝ ነው አለው። እኔ የምፈልገው ገንዘብ እና ገንዘብ ብቻ ነው አለው። ለማንኛውም ላይክ፣ እና ሼር ሰብስክራይብ እያደረጋችሁ የምወዳችሁን የማከብራችሁ ስለነበረ ቆይታ ከልብ እናመሰግናለን።